ተመልካቾቻችን ከጠዋት ገበያ መረጃዎች ጋር አብራችሁን ቆዩ። የንግዱን ዓለም የተቀላቀሉት ከ40 ዓመታት በፊት ነበር። የሰው ልጅ ስራ ሳይንቅ ጠንክሮ ከሰራ ይቀየራል የሚሉት ግለሰቡ ከዝቅተኛ ስራ ተነስተው ዛሬ ላይ የ16 ኩባንያ ባለቤት ሆነዋል። ለበርካቶችም የስራ እድል የፈጠሩ ተቋማቸው ቲኬ ግሩፕ ከውጭ የሚገባውን የዘይት ምርት በሀገር ውስጥ በመተካትና ገበያውን በማረጋጋት እንዲሁም ታማኝ ግብር ከፋይ በመባል የተለያዩ እውቅናዎችን አግኝተዋል። የቲኬ ግሩፕ ባለቤት የሆኑት የሼኽ ቶፊቅ ከድር የስኬት መንገድን ከራሳቸው አንደበት አብረን እንከታተል። ቶፊቅ ከድር ስራጅ ይባላለሁ። በተለምዶ ሰዎች ሀጂ ብለው ነው የሚጠሩኝ። የቲኬ ግሩፕ ስራ አስፈጻሚና እንዲሁም የቦርድ ሊቀመንበርና መስራች ባለቤት ነኝ። እኔ የተወለድኩት ወደ ምዕራብ ወለጋ አካባቢ ነው የነበረው አንድ የወረዳ ከተማ ላይ ነው። በዛን ጊዜ አንፍሎ በሚባል ከተማ ሙጊ እዛ ነው የተወለድኩት። እስከ ጫማ መጥረግ ከዛ ከትንሽ ንግድ ከዶሮ ገበያ ውስጥ እስከ መቸርቸር በብዙ ውጣ ውረድ ውስጥ ገብቼ ወጥቼ ነው እንግዲህ እንደዚህ ዛሬ የብዙ ቋሚ ሰራተኞች የብዙ አስራ ስድስት ካምፓኒ ባለቤት አላህ አደረገን ማለት ነው። ብዙ ወደ 30 ዓመት በላይ ነው በንግድ ውስጥ ያለ ነው። በ2017 የመጀመራን ግን አሰብንበት። ለምንድን ነው እኛ ከውጭ ብቻ እያመጣን የምናከፋፍለው? ለምን እኛም ራሳችን ፋብሪካን ተክለን ብለን እንደ ጉሩፕ አድርገን ቲኬ ጉሩፕ በሚል ስያሜ አድርገን ወደ እንቅስቃሴ ገባን ማለት ነው። ከዛ አንጻር ወደዚህ የገባ ነው አሁን እንግዲህ ድርጅታችን በትልቁ በንግድ በትልቁ ነበረ ንግድ ትልቅ ትራይድ ንግድ ድርጅት ነው ያለ ነው። ሁለተኛው ኮንስትራክሽን ካምፓኒ ለ27 ዓመት አራት ካምፓኒ ያለን ሶስተኛው እና ትልቁ እና ግዙፉ ኤቲኬ ማኑፋክቸሪንግ የሚባለው አሁን በቡልቡላ አግሮ ኢንዱስትሪ ውስጥ በአርባ ሺህ አራት መቶ ካሪ ላይ ያረፈ መሬት ላይ ያረፉ በስሙ ሰባት ፋብሪካ የሆኑት ግን አንዱ ፋብሪካ ብቻ አምስት አይነት የሚያመርት አንዱ ፋብሪካ ብቻ። ለምሳሌ ዘይቱን ዘይቶች ብንወስድ ቲኬ ሉማ ፓልማ አለን፣ ቲኬ ፈሎራ አለን፣ ቲኬ ሰንፍላወር አለን፣ ቲኬ አታክልት ዘይት አለን፣ እንደዚሁም ይቀጥላሉ። በሌሎች ደግሞ ራሱን ችሎ ደግሞ የቲኬ ቅቤ፣ መርጋሪን፣ ብስኩት ፋብሪካዎች፣ ሌሎች ሌሎች አገልግሎት ለኢትዮጵያን፣ ከአገር ውጭ ከዚህ በፊት ይገቡ ነበሩ በዶላር በእኛው ደግሞ ፖስ አርግን የምንሰራቸው አለን ሌላው የጥቁር አዝሙድ ጥቁር አዝሙድ በባህሪው በአገራችን ወይም በዓለም ላይ በመድኃኒትነት የምትታወቀውን ከዚህ ቀደም በክሩድ ነበር ለዓለም ያቀርብ። አሁን ግን በደረጃ መዳቤዎች ጥናት ተደርጎበት በዘይት መልኩ ለዓለም ከምናቀርብ ሰዎች አንዱ ነን። ለማንኛውም ለቤት እንስሳት ኩበላይት መልኩ የሚቀርብ መንዋለን አስርቶን በሰዓት የሚያመርት ፋብሪካዎች አሉ። ሌላው በብዙ አይነት መልኩ ትልቅና ጉዙፉ ሪፋይነሪያችን በአንድ ጊዜ ሁለት አይነት የሪፋይነሪ ሲስተሞቹ ይሰራሉ። አንደኛው የሳንፍላወር የፓልሙ ዘይት ከአገር ውስጥ የሚገባውን ያጣራና ቅቤውና ስትሬኑን ይለያል። ሁለተኛው ደግሞ የአገር ውስጡን ምርት ያኩሪ አተሩ ከሰሊጦ ስሩትን በማጣራት የምታውቋለን። ሌላው ይሄ ፓኬጂንግ ማቴሪያሎች፣ ጀርካኖች፣ ምኖችን እዛው በትልቅ ጉዞ እናመርታለን። ቱን ዘይቱን ራሱ አኩሪ አተሩን የተረፈ ምርቱን ኤክስፖርት ነው የምናደርገው። ሚል ነው የሚባለው ይሄ ሚል የሷ ሚል ነው የሚባለው ይህንንም እናመርታለን እዛው ፋብሪካ ውስጥ ነው። እኛ በስም ሳይሆን በውጤት የምናምን ነው፣ ቲኬ ግሩፖች ታች ወርደን የምንሰራ ነው። ለዚህ በዚህ በሀገር በቀል ላይ በሰፊ ነው ዜና ያለ ነው። ለዚህ ምርታችንን በቅርቡ ቀን አገሪቱን ለማራገጥ ከፍተኛ ጸወት ሆነ ያደረግነው ያለ ነው። ምሳሌ አዋሳ አካባቢ የሚገኙ የቺዝ ፋብሪካዎች አዋሳ አግሪ የሚባል ከዚህ በፊት ከሀገር ውጭ ነበር ዘይት እያመጣ ለዚህ አይነት ስለ ፋብሪካው የሚያውለው አሁን ከኛ ነው የሚቀበለው። ቲኬ በቡልቡላ አግሮ ኢንዱስትሪ ውስጥ በበረሃ ገነት ሰራ ነው። እኛ ሰዎች የሚሉም ነው እኛ አንልም። የፋብሪካውን ጥራት የፋብሪካውን ጥራት የፋብሪካው ይዘት የከተማን ውበት እዛ ውስጥ አሳይተናል የሰርቶ ማድርን እዛ ውስጥ አሳይተናል። ለዚህ ይሄ ነው ብሎ ልንገልጽ ብዙ ስኬቶች ነው ያሉት። ከአራት ቢሊየን ብር በላይ ነው በዛ የራሱን የቻለ የትራንስፖርት ካምፓኒ ያለው እዛ ውስጥ ከሀገር ውስጥ የሚያስገባ ከሀገር ውጭ የሚያስወጣ በራሱ በቲኬስ ካምፓኒ ስር ነው፣ እነሱም ካምፓኒዎች የሚገኙት አገሪቱ የትኛውም አገር ላይ በምታገኘው ወደብ ላይ በየትኛውም አገር ላይ በሰላማዊ መንገድ በምታገኘው ወደብ ላይ ትልቁን ሪፋይነሪ ለማቆም ትልቁን የዘይት ጉዳይ ለመፍታት ዝግጅት እያደረገ ያለ ድርጅት ነው። ቀጣይ በዚህ አስር ዓመት ውስጥ ካቀናቸው እቅዶች ውስጥ የኢትዮጵያ መንግስት የጠየቀ ያለውን ጥያቄ ተንተርሶ በማድረግ እኛ ደግሞ ከጀርባ እሱን በመከተል በዛ ትልቅ ፖርት የመፈት ዝግጅት ነው ያደረግ ያለ ነው። ምናልባት ዛሬ ስናወራ ታሪክ ሊመስል ይችላል፣ ወሬ ሊመስል ይችላል። ይህ በተጨባጭ በኢትዮጵያ ውስጥ በቅርብ ቀን የሚተገበሩ ራእዮቻችን ናቸው ማለት ነው። ቲኬ ፋብሪካ አልሐምድሊላህ ወደ ስራ ከገባ በኋላ ግን ዘይት ቅንጦትነቱ ጠፍቷል ተጠፍቷል። ዋጋን ዓለም አቀፍ ዋጋ ነው። ዓለም አቀፍ ዋጋ ነው በቻልን መስራት እኛ፣ ቲኬ ሀሳብ ዜን እንደ ቋሚ እንደ መያያዝ ነው። ህዝባችንን ችግር በቻልነው አቅም መፍታት ነው። በማክሮ ቲሙ በወሰነው በቁርጠኛ የመንግስት ውሳኔ መሰረት በሶስት ቀንና በአራት ቀን ምላሽ ይሰጠናል። እንደፈለግን የምናገኝበት ላይ ነው። ከየትኛውም ባንክ ለምንገዛው ዶላር ብሩ ነው የሚጠይቁን። ለዚህ የማክሮ ቲሙ እውነት ለመናገር ከሆነ በእኛ በቲኬ ብቻ ሳይሆን በኢትዮጵያ ሕዝብም በወጣቱም በገበሬም በአፍቶ አደሩም በአርሶ አደሩም ሊደነቅ የሚገባ ቁርጠኛ የፋይናንስ ቲም ነው የምንላቸው እኛ እንደ ገቢ አምባሳደር ምንን በሱ ብቻ አይደለም፣ በገቢ ብቻ አይደለም። እኛ በቅርብ ቀን አገራችን ያስመረቀችው የአባይን ውሃን ገድባ የራሷን ማብራት የራሷን አቅሚ ያሳየችበትም ቲኬ የራሱን አስታውሶ አልቆ በቅርብ ቀን ሽልማትን ተቀብለዋል። በሀገሪቱ ገቢን የሚሰበስብ ህዝቡን ለሚጠብቀ መንግስት ጋር አብሮ በጋራ መስራት በቁጣ የተነሳ ሰዎች እኛ በዚህ አጋጣሚ የኢትዮጵያ ንግድ ባንክ ሌሎች አጋሮቻችን እናከብራለን፣ እናደንቃለን። የኢትዮጵያን መንግስት ጭምር ለሚያደርጉልን አስታውሶ እስከ ሰላም ድረስ ለዚህኛ ቁርጠኛ ነን። የኢንተርኔት አገልግሎት ባልተደራሰባቸው የሀገሪቱ አካባቢዎች የሚኖሩ ዜጎችን የቴክኖሎጂና የመረጃ ተጠቃሚነትን ለማረጋገጥ የአጭር ጽሑፍ መልእክት ወሳኝ መሆኑ ይነሳል። አፍሮ ሜሴጅ የተሰኘው መተግበሪያ ደግሞ አገልግሎቱ ላይ የተለያዩ እሴቶችን በመጨመር በገጠርም ሆነ በከተማ የሚኖሩ ዜጎችን እንዲጠቀሙበት አስችሏል። ዝርዝሩን መተግበሪያውን ካበለጸገው የአፍሮ ሪች ቴክኖሎጂ መስራች ወጣት አብረን እንከታተል። ስሜ ሱራፌል አለሙ ይባላል። አፍሮች ቴክኖሎጂ ፒ ኤል ሲ ውስጥ የቺፍ ቢዝነስ ዲቨሎፕመንት ኦፊሰር ነኝ። አፍሮች ቴክኖሎጂ ፒ ኤል ሲ መጀመሪያ ሲቋቋም እንግዲህ እዚህ ዘርፍ ላይ የረጅም ዓመት ልምድ ባላቸው ሁለት ኮፋውንደሮች ነው የተቋቋመው። በዋነኝነት ሲቋቋምም አላማ አድርጎ የተቋቋመው ሁለት ነገር ነው። ኢትዮጵያ ውስጥ የኮኔክቲቪቲ እና የኮሚኒኬሽን ችግርን አገር በቀል በሆነ የቴክኖሎጂ ሶሉሽን መፍታት፣ ይህንን አላማ አድርጎ ነው የተቋቋመው። ስለዚህ በዚህ ካምፓኒ ውስጥ የመጀመሪያ ፕሮዳክታችን አፍሮ ሜሴጅ ይሰኛል ማለት ነው። አፍሮ ሜሴጅ በዋነኝነት የአጭር የጽሁፍ መልእክት ኮሚኒኬሽን ወይም ግንኙነት ማሳለጫ ፕላትፎርም ነው ብለሽ ልትወስጂው ትችያለሽ። ምንድነው የተለየ የሚያደርገው? አጭር የጽሁፍ መልእክት እንግዲህ ከ1990ዎቹ ከፈረንጆቹ ጀምሮ የተለመደ ነገር ነው። አለም ላይ ምናልባት ከሁሉም ኮሚኒኬሽን ቱሎች ኦልድ የሚባለው ሊሆን ይችላል። እንደ ኢትዮጵያ ላሉ የሞባይል ፔኔትሬሽን እና የኢንተርኔት ፔኔትሬሽን ገና እያደገ ባለበት ሀገር ግን ወሳኝ የኮሚኒኬሽን ቱል ይሆናል ማለት ነው። ስለዚህ ምን እሴት ነው እኛ የጨመርነው የነበረው የኤስኤምኤስ ግንኙነት ላይ ምን እሴት ጨምረመጠን? አንደኛ ተቋማት የመንግስትም ልትዩ ትችላለች ወይም የግል ቢዝነሶች ከደንበኞቻቸው ጋር ቀላል፣ አስተማማኝና ምቹ የሆነ መነጋገሪያ ወይም መልእክት መለዋወጫ ፕላትፎርም ይፈልጋሉ። ለዚህ ደግሞ ኤስኤምኤስ ቀላልም ስለሆነ ምንም አይነት የኢንተርኔት አገልግሎት ስለማይፈልግ የምንይዘው ስልክ ደግሞ ስማርት ስልክም ቢሆን ወይም ድሮ የምንይዛቸው በተን ስልኮች አሉ፣ እነሱም ቢሆኑ ኤስ ኤም ኤስን በቀላሉ ማሳለት ስለሚቻል እሱን አገልግሎት ነው ይዘን የመጣ ነው። አንድ ለየት የሚያደርገው ነገር ሴንደር ኔም የምንለው ወይም ደግሞ መልእክቱ የሚላክበት ስም የካምፓኒውን ስም ይዞ ስለሚሄድ አንደኛ ብራንዱን ያሳድጋል፣ የካምፓኒውን ብራንድ ሁለተኛ፣ መልእክቱ መጨረሻው ሰው ጋር ሲደርስ መልእክቱ የተላከው ከሱ አገልግሎት ከሚጠቀምበት ወይም ፕሮዳክት ከገዛበት ካምፓኒ እንደሆነ ስለሚያውቀው መልእክቱን ተአማኒ ያደርገዋል ማለት ነው። ስለዚህ የደረሰውም ሰው በቀላሉ ከፍቶ አንብቦት ንግድም በይው አገልግሎትም በይው የተሳለጠ እንዲሆን ይረዳል። እሱ ትልቅ ይዘን የመጣነው ሴት ነው ብለና ሶስት ዓመትና ከዛ በላይ እየሄድን ነው። እስካሁን በተጓዝነው ጉዞ ከሶስት መቶ በላይ ተቋማት የእኛን አገልግሎት እየተጠቀሙ ከሶስት መቶ በላይ ተቋማት የኛን አገልግሎት ሲጠቀሙ ደግሞ ሶስት መቶ ተቋማት የየራሳቸው በሺዎች የሚቆጠሩ ደንበኞች አላቸው ማለት ነው። ስለዚህ በሚሊዮኖች መድረስ ችለናል ብለን እናምናለን። በዚህ ሶስት ዓመት ውስጥ ይህንን አገልግሎት የሚጠቀሙት ደግሞ ከሁሉም ሴክተር የሚመጡ ቢዝነሶች ናቸው። በባህሪው ቢዝነስ ቱ ቢዝነስ የሚባል አይነት አገልግሎት ስለሆነ እየሰጠን ያለ ነው። በመላ ኢትዮጵያ በተለያየ ዘርፍ ላይ የተሰማሩ የመንግስትም ተቋማት አሉ፣ የግልም ቢዝነሶች አሉ። እዚህ ውስጥ ስታርታፖችም አሉ በነገሮች ላይ አንዱ አፍሮ ሜሴጅ ላይ በሰራ ነው ነገር ከሚያኮሩን ነገሮች አንዱ ከዚህ ቀደም በተለይ ስታርታፖች አዲስ የዩኒቨርሲቲ ግራጁዌቶች አዳዲስ አፕሊኬሽኖች ሲሰሩ ወይም ዌብ አፕ ዴቨሎፕ ሲያደርጉ ለዚህ ይለፍ ቃል ለአንድ ጊዜ ይለፍቃል ቃል ኤስኤምኤስን ለመጠቀም ይቸገሩ ነበር ለመጠቀም ቢፈልጉ ምንድነው ያደረጉ የነበረው ትሬሎን የመሳሰሉ የውጭ ካምፓኒዎች አሉ እንደኛ አይነት ተመሳሳይ አገልግሎት የሚሰጡ ማለት ነው ነገር ግን የሚከፈለው በዶላር ስለሆነ አፎርድ ማድረግ ያንን ችሎ መክፈል ይከብዳቸው ነበር። ስለዚህ ስታርታፖችን በቀላሉ በጣም ተመጣጣኝ በሆነ ዋጋ ይህን አገልግሎት እንዲያገኙ አድርገናል። ትልልቅ የመንግስት ተቋማት የሚሰጡትን አገልግሎት ምቹ፣ ቀላል፣ አስተማማኝ እንዲሆን ተደራሽ እንዲሆን ማድረግ ችለናል። የቢዝነስ ተቋማት ኢትዮጵያ ውስጥ ያሉ የዴሊቨሪ በዩ ጤና ዘርፍ ላይ ትምህርት ዘርፍ ላይ የተለያየ ዘርፍ ላይ የተሰማሩ ተቋማት በቀላሉ ከደንበኞቻቸው ጋር ፈጣን መልእክት መለዋወጥ እንዲችሉና ቢዝነሳቸው ውጤታማ እንዲሆን ረድተናል። ሰው ከ300 በላይ ደንበኞች ከረንትሊ አክቲቭ የሆኑ ደንበኞች አሉ። ይህን አፍሮ ሜሴጅ አሁን ያለንን መተግበሪያ አዳዲስ አድቫንስድ የሆኑ የተሻሻሉ ፊውቸሮች ኖረውት እንዲወጣ እንፈልጋለን። ከዛ ባሻገር ግን የስታርታፕ ፕሮክላሜሽን አክቱ አሁን በቅርቡ ወጥቷል። እዛ ላይ የራሳችንን አሻራ ማሳረፍ እንፈልጋለን። ብዙ ስታርታፖችን ኢምፓወር ማድረግ እናስባለን። እሱንም እያደረግ ነው። ተመልካቾቻችን ቀጥለናል። አሁን ደግሞ የምናልፈው የጠዋት ገበያ ቅኝት ወዳደረግ ነው። ጉዳያችን ነው ለዛሬ የመረጥ ነው በአዲስ አበባ ቀስተ ደመና የገበያ ስፍራ ነው። በስፍራውን ባልደረባችን ሀገር ነሻ አየልኝ መረጃዎችን ልታደርሰን ቀጥታ መስመራችን ላይ ትገኛለች። ሀገር እንዴት አድረሻል? እንደው ባለሽበት ቦታ ያለው የገበያ ድባቡ ምን ይመስላል፣ የምርቶች አቅርቦትና ዋጋቸውስ እንዴት ነው የሚለውን አካተሽ ድባቡን ብታስቃኝን። አመሰግናለሁ ብሩክታዊት፣ እንደምን አድረሻል? ቀደም ብለሽ እንደገለሽው በአዲስ አበባ ቀስተ ደመና ተብሎ የሚጠራው የግብይት ማዕከል ነው የሚገኘው። በዚህ ስፍራ እንደሚታወቀው የአትክልትና ፍራፍሬን የመሳሰሉ የግብርና ምርቶች በጠዋት ግብይት የሚከናወንበት ቦታ ነው። ይሁን እንጂ በቦታው ያው የመስቀል በዓል ዋዜማ እንደመሆናችን የተለመደውን የጠዋት ገበያ ደማቅ ብለን የምንጠቅሰውን አላገኘንም። ይሄ ደግሞ በዋናነት ምክንያቱ በቦታው ምርቶቻቸውን ይዘው የሚቀርቡ አቅራቢዎች ለበዓል እንደወጡ ወደ ስራ ብዙም የተመለሱበት ሁኔታ አለመኖሩን በስፍራው ያገኘኋቸው ነጋዴዎች ገልጸውልኛል። ተሸማቾች በኩልም ቢሆን እንዲሁ ትልቅ የሚባል የግብይት እንቅስቃሴን አልተመለከትኩም። በሸማችን በአቅራቢዎቹም በኩል ተመሳሳይ ሁኔታ እንዳለ ነግረውኛል። በዓል ነው የበዓል ማግስት ላይ ነው የመጣሽውና አብዛኛውን የቦታው አቅራቢዎቹም ሆነ ሸማቾች ደግሞ ወደ ግብይት ቦታው ዛሬ በጠዋቱ የመጡ አይመስልም የሚለውን በቅኝቴ ባገኘኋቸው ነጋዴዎች መረጃው ተሰጥቶኛል። ይሁን እንጂ በስፍራው ደግሞ ያሉ የተገኙ ምርቶች ዋጋ ስምን ይመስላል የሚለውን በጥቂቱ ቅኝት አድርጌ ነበር። ብዙ ምርቶችን አልተመለከትንም ከበዓል ማግስት ከነጋዴዎቹ አለመገኘት ጋር ተያይዞ የአንዳንድ ምርቶች ዋጋ ትንሽ ጭማሪ የታየበት የጠዋት ገበያ መሆኑን ተመልክቼ ነበረ። በጭማሪ በኩል ከፍተኛ የሚባለውን ጭማሪ ያሳየው የግብርና ምርት ቢኖር ቲማቲም መሆኑን ነጋዴዎች ገልጸውልኛል። ይህ ደግሞ ከገጠር የሚልኩ አቅራቢዎቹ በዓል ላይ ናቸው፣ ሄደው የሚያመጡትን በተመሳሳይ በዓል ላይ ነው የሚገኙት። ስለዚህ ምርቱ ላይ ማሳው ላይ ምርቱ ባይጠፋ እንኳን ቦታው ላይ የሚያቀርቡልን ሰዎች ባለመገኘታቸው ምክንያት ከፍተኛ የሚባለው ተጨማሪ ያስመዘገበ የግብርና ምርት መሆኑን ገልጸውልኛል። ከዛ ውጭ ግን ሁሉም ምርቶች ላይ መጠነኛ የሚባል ቅናሽም መጠነኛ የሚባል ጭማሪም እንዲሁ የተመዘገበበት የጠዋት ገበያ መኖሩን ቅኝት አድርጌ ነበረ። በዚሁ የተወሰኑ የግብርና ምርቶችን የዋጋ ቅኝት በዝርዝር ሳቀርብ ሽንኩርት ከ80 ብር እስከ መቶ አስር ብር እንደ ጥራት ደረጃው። ቲማቲም ቅድም እየገልጫዋለው ጭማሪ የታየበት የግብርና ምርት ነው። ከ85 ብር እስከ መቶ ብር የጅምላ ዋጋው ነው። ድንች ከ25 ብር ብር ካሮት እንዲሁም ከ75 ብር እስከ 90 ብር ባለው የጅምላ ዋጋው ሆኖ እየተሸጠ ይገኛል። ያ ማለት ሰባ ምስር ጅምላ ዋጋው ሲጀምር እስከ ዘጠና ብር ደግሞ በችርቻሩ ለሚሸምቱ ሸማቾች የቀረበበት ዋጋ ነው። ነጭ ሽንኩርት ከ230 ብር እስከ 250 ብር በቦታው ግብይት እየተፈጸመበት የሚገኙ መሆናቸውን ተመልክቻለሁ። ወደ ፍራፍሬ ምርቶች ስመለስ ሙዝ 50 ብር የጅምላ ዋጋው ሆኖ በቦታው ተመልክቻለሁ። ቆንጆ የሚባለው አንደኛ ደረጃ ተብሎ የሚጠቀሰው የሙዝ አይነት ሀምሳ ብር የጅምላ ዋጋው ነው። ይሄ ደግሞ ነጋዴዎች ወስደው በየአካባቢያቸው ቀን ሰጥተውት አብስለው የሚሸጡት እንደማለት ነው ማለት ነው። ጥሬ ሙዝ ተብሎ የሚጠራው ነው። ብርቱካን ከ85 ብር ይጀምራል ጅምላ ዋጋው፣ እስከ 90 ብር እንደ ምርቱ አይነት እንዲሁ የተለያየ ነው። ፓፓያ 35 ብር የጅምላ ዋጋው መሆኑን እንዲ ተመልክቼ ነበረ። ሎሚ ደግሞ በቦታው የጅምላ ዋጋው 110 ብር እስከ 130 ብር ባለው ደግሞ የችርቻሮ ዋጋ ሆኖ ግብይት እየተፈጸመባቸው እንደሆነ ተመልክቻለሁ። ቦታው ላይ ያለው የበዓል ድባብ ሰዎች አለመገኘታቸው ግን ትንሽ ቀዝቀዝ ያደረገው የጠዋት ገበያ መሆኑን ተመልክቻለሁ። ከእሮብ ጀምሮ ግን ሁሉም ነጋዴና ሸማች ከያለበት ወደ ስራና ወደ ሕይወቱ ስለሚመለስ ደማቅ ገበያ ይኖረናል ብለውኛል። ለጠዋት በቦታው ተገኝቼ ያደረኩት የጠዋት ገበያ ቅኝታ ይሄንን ይመስላል። ብርክታዊት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 ተመልካቾቻችን የአዲስ ቀን የጠዋት ገበያ መረጃዎች አበቁ። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ ይሁንላችሁ።